ጤና ይስጥልኝ ዜና ስፖርት ከኢስሪ ፊርዶስ አብዱላኪም ነኝ። በቅድሚያ ማንቸስተር ሲቲ የመሀል ሜዳ ተጫዋች ለማስፈረም ተስማማ። ቲጃን ሬንደርስ ማንቸስተር ሲቲን ለመቀላቀል መስማማቱ ነው የተነገረው። ማንቸስተር ሲቲ የኤሲ ሚላኑን የመሀል ሜዳ ተጫዋች ሬንደርስ ለማስፈረም በንግግር ዙሪያ ከስምምነት መድረሳቸው ዘ አትሌቲክስ ዘግቧል። ማንቸስተር ሲቲ ኔዘርላንዳዊን አማካኝ ቲጂያኒ ሬንደርስን ለመፈረም መቃረቡን ተከትሎ ተጫዋቹን እስከ 70 ሚሊዮን ዩሮ በሚሆን ዋጋ ለማስፈረም ከኤስ ሚላን ጋር መስማማታቸውም ተነግሯል። በቅርቡ 27 ዓመት የሚሞላው ኔዘርላንዳዊ አማካኝ ሬንደርስ በኤስ ሚላን ቤት 104 ጨዋቶችን ሲያደርግ 19 ግቦችን አስቆጥሮ 9 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ተጫዋቹ በተጨማሪም አንድ የጣሊያን ሱፐርኮፓ ዋንጫ ሲያሸንፍ የሴሪ የመጀመሪያ የአመቱ ምርጥ አማካኝ ሽልማትን አንድ ጊዜ ከክለቡ ጋር ማሳካት ችሏል። ኔዘርላንድ ኢንተርናሽናል በሴሪያ በኩል ያለውን ኮንትራት እስከ 2030 ድረስ ያራዘመው በቅርቡ እንደነበርም ተዘግቧል። ሪያን ቼርኪን ከሲቲ ጋር ተስማምቷል። ማንቸስተር ሲቲ ኢላማ አድርገውት የነበረው ፍሎሪያን ቨርትስ ሊቨርፑል መምረጡን ተከትሎ ፊታቸውን ወደ ሪያን ቼርኪ ማዞራቸው ተነግሯል። በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ የሚገኘው ማንቸስተር ሲቲ አሁን ላይ ራያን ቸርኪ ለማስፈረም በግል ከስምምነት መድረሳቸው ተዘግቧል። ማንቸስተር ሲቲ በቀጣይ ለኦሎምፒክ ሊዮን ይፋዊ የዝውውር ጥያቄ ለማቅረብ መዘጋጀታቸውም ተዘግቧል። ፈረንሳዊ የፊት መስመር ተጫዋች ራያን ቸርኪ ሊዮንን መልቀቅ እንደሚፈልግ ማሳወቁም አይዘነጋም። ሪያን ቸርኪ በኦሎምፒክ ሊዮን ያለውን ውል ማፍረሻ ክፍያ 22.5 ሚሊዮን ዩሮ እንደሆነም ተገልጿል። በተያያዘ ማንቸስተር ሲቲ አዲስ ተንታኝ ወደ ስብስባቸው ሊቀላቀሉ መሆኑን ተናገረ። የሊቨርፑሉ ተንታኝ ጄምስ ፍሬንች ክለቡን ከ13 ዓመታት በኋላ በመልቀቅ ማንቸስተር ሲቲን ሊቀላቀል መሆኑ ተገልጿል። ከ2012 ጀምሮ ሊቨርፑልን ያገለገለው ጄምስ ፍሬንች በማንቸስተር ሲቲ ተንታኝና የቆመ ኳስ ስልጠና ላይ የሚያተኩር ሚና እንደሚሰጠውም ተነግሯል። ጄምስ ፍሬንች በአሰልጣኝ ብሬንዳን ሮጀርስ ዘመን ክለቡን የተቀላቀለ ሲሆን በኤርገን ክሎፕና ባርኔ ስሎት ቡድን ውስጥም በትንታኔ ክፍሉ ጉልህ ሚና ነበረው። የትንታኔ ባለሙያው በቀጣይ የቀድሞው የሊቨርፑል ምክትል አሰልጣኝ ፔፕ ሌንደርሰን በማንቸስተር ሲቲ የሚቀላቀሉም ይሆናል። አሰልጣኝ ፔፕ ጋርዲዮላ በቀጣይ አዲስ ነገር ይዘው ለመምጣት የአሰልጣኝ ቡድን አባላቶቻቸውን እንደ አዲስ እያዋቀሩም ይገኛሉ። በዝርዝር የምንመለከተው ጉዳያችን አርሰናል የአርቢ ሊብዚንግ ቤንጃሚን ሴስኮን ወይስ የስፖርቲንግ ሲፒዮን ቪክቶሪ ክሬሽን ማስፈረም አለበት? ምናልባትም በአርሰናል ክለብ ውስጥ ያለው ሀሳብ ይህ ሊሆን ይችላል። የ22 ዓመቱ ስሎቬኒያዊው ኢንተርናሽናል በቡንደስሊጋው እንዲሁም በአውሮፓ ውስጥ ካሉ ወጣት ባለተሰጦ ተጫዋቾች ከሚባሉት የሚመደብ ነው። በ2024 እስከ 2025 የውድድር ዘመን ባደረጋቸው ጨዋቶች ያስቆጠራቸው 14 ጎሎችን ጨምሮ በጀርመን ቡንደስሊጋው የመጨረሻዎች ሰባት ጨዋቶች ላይ ያስቆጠራቸው ሰባት ግቦች ድንቅ ብቃቱን ጨምሮ ያሳየበት የውድድር ዘመን ነው። ዩክሬሽ ሴስኮን በአምስት ዓመት ቢበልጠውም ላለፉት ሁለት የውድድር ዘመናት በጨዋታው ውስጥ ወጥነት ካላቸው ተጫዋቾች መካከል አንዱ ሲሆን ለፖርቹጋሉ ክለብ 68 የሊግ ግቦችን ማስቆጠር ችሏል። ሁለቱም በአርሰናል ቤት በፕሪምየር ሊጉ ሊሰጡት የሚችሉት አስተዋጽኦ የማይታወቅ ነው። እርግጥ ነው የ27 ዓመቱ ቪክቶር ዩክሬሽ በእንግሊዝ ቆይታው በብራይተን ኤንድ ሆቨን አልቢዮን ስዋንሲ ሲቲ እና ኮቨንትሪ ሲቲ ላይ ጥሩ የሚባል ጊዜም አሳልፏል። ምንም እንኳን ክለቦቹ ጋር ያሳለፈው የውሰት ጊዜ አመዛኝ ቢሆንም አረቢ ሊብዚንግ ሴስኮን በዚህ ክረምት የሚሸጡ ከሆነ በሚቀጥሉት ሳምንታት ቡድናቸውን መልሰው ማጠናከር ይጠበቅባቸዋል። ነገር ግን እሱን የሚተካ ምርጫ ቀደም ብሎ መደረግም ያስፈልጋል። ምክንያቱም ለቻምፒዮንስ ሊግ ማለፍ ባለመቻላቸው ሴስኮን ለአርሰናል መሸጥ የፋይናንስ ክፍተትን ለማካካስም ይረዳቸዋል። ብዙዎች ያሳመነው ጉዳይ የአርሰናል የአጥቂ ክፍተት በሴስኮ ሊፈታ እንደሚችል መታመኑ ነው። ሴስኮ ፍጥነት ያለው ተጫዋች ነው። ጨዋታውን ወደ ላቀ ደረጃ ወይም የማጥቃት ውጤት ማረጋገጥ የሚችልም ተጫዋች ነው። አጥቂዎች ላይ የወጥነት ጉዳይ አሳሳቢ ቢሆንም አርሰናል ከሱ ብዙ እንደሚፈልግም ይታመናል። አርሰናል ከዩክሬሽንና ሴስኮ ማንን ማስፈረም እንዳለበት በሚመለከት ለደጋፊዎች መረጃው እስከሚደርስ አስቸጋሪ ሊሆን ይችላል። አንዳንድ ወኪሎች አርሰናል የስዊድናዊን ዕድሜ ወደ ጎን በመ ዩክሬሽን ኢላማ በማድረግ ቢጠቀም ይሻላል ብለው የሚያምኑ እንዳሉና በስዊድናዊ የፊት መስመር እድሜ ምክንያት ዋጋ ያጣሉ የሚለውን ሀሳብ ውድቅ በማድረግ የወጥነቱ ጉዳይ ብርቱ እንደሆነ ይዘግባሉ። እንደ እውነታው ከሆነ ብዙ ክለቦች እንደ ዩክሬሽ ያሉ ተጫዋቾችን ከአራት ዓመት የዘለለ ሊያስፈርሙ ይችላሉ። አርሰናልም በተመሳሳይ። ነገር ግን የአራት ዓመት ኮንትራት ጉዳይ ሳይሆን ማን ይበልጥ ለማሸነፍ ይረዳል የሚለው ወሳኝ ጥያቄ መልስ የሚያሻው ነው። ሁለቱ አጥቂዎች በውድድር ዘመኑ የተለያየ የግብ ማስቆጠር አህዛዊ እንዲሁም ልዩ የሆነ አቅም ቢኖራቸውም አስፈላጊው ላይ ሊሰመርበት ይገባል። በእያንዳንዱ የአጥቂ ዝውውር ወሳኝ የሆነ ጉዳይ አለ። ይህም በርታ አርሰናልን የተቀላቀለው በዚህ ዓመት መጀመሪያ ላይ ሲሆን አዲሱ የስፖርት ዳይሬክተር በቅርብ ጊዜ በአትሌቲኮ ማድሪድ ሰርቶ እንደነበርም ይታወቃል። በርታ ከአርቴታ ጋር በመሆን የክለቡን አዲስ አጥቂ ለማስፈረም ወሳኝ ሚና እንዳለውም ይታመናል። በስፖርት ዳይሬክተሩና በአሰልጣኙ አርቴታ መካከል ጠቃሚው ነገር ግልጽነት ነው በማለት በርታ ከአትሌቲክስ ጋር በነበረው ቆይታም ተናግሯል። አሁን ላይ አርሰናልን ስትረከብ ከአንተ የሚጠበቀው ነገር ማሸነፍ ነው፣ ካልሆነ በሁለተኛ ደረጃ የመቀጠል ተስፋ ብቻ ሊሆን አይገባም ብለዋል። አሁን ላይ ምናልባትም አስተማማኝ ውሳኔ ሊሆን የሚችለው ቪክቶር ዩክሬሽን ሊሆን ይችላል፣ ምክንያቱም በተደጋጋሚ ጨዋቶች ተከታታይ ግቦችን ስለሚያስቆጥር ነገር ግን በግብ ዙሪያ የተሳካለት ቢሆንም ደግሞ ለዝውውሩ ሙሉ ዋስትና ይሆናል ማለት አይደለም። አርሰናል ከተጫዋቹ ጋር ተለያይቷል። እንግሊዛዊ የፊት መስመር ተጫዋች ራሂም ስተርሊንግ የውሰት ውሉ መጠናቀቁን ተከትሎ ከአርሰናል ጋር ተለያይቷል። ተጫዋቹ ለአርሰናል ተሰልፎ በተጫወተባቸው የፕሪምየርሊግ ጨዋቶች ምንም ጎል ማስቆጠር ሳይችል ወደ ቼልሲ ተመልሷል። መድፈኞቹ በተጨማሪም ውሏቸው ከተጠናቀቀው ከጆርጂኒ እና ኬራን ቴርኒ ጋር መለየታቸውን አስታውቀዋል። ግብጽ ጠባቂው ኔቶ በተመሳሳይ በክለቡ የነበረውን የውሰት ውል በማጠናቀቁ አርሰናልን በመልቀቅ ወደ ክለቡ ተመልሷል። ሌላኛው መረጃችን የሚሆነው ሚሎስ ኬርኬዝ ወደ ሊቨርፑል ለመዘዋወር ተስማምቷል። በበርካታ ክለቦች ሲፈለግ የቆየው የበርነማውዙ የግራ መስመር ተከላካይ በስተመጨረሻ ሊቨርፑልን ለመቀላቀል እንደሚፈልግ አረጋግጧል። የ21 ዓመቱ ሃንገራ የግራ መስመር ተከላካይ በሚቀጥሉት 48 ሰዓታት ውስጥ የህክምና ምርመራውን አጠናኮ የሊቨርፑል ተጫዋች ሆናል ተብሏል። ተጫዋቹ ከሁለት ዓመት በፊት ከአዜድ አልካማር ጋር በርነማውዝን ከተቀላቀለ በኋላ ድንቅ ጊዜን ማሳለፍ ችሏል። የመርሳይዱ ክለብ ሜሎስ ከርኬዝ እንዲ ሮበርት ሳንታ ተተኪ ያደርጓል ተብሎም ይጠበቃል። የዓለም ክለቦች ዋንጫ አሸናፊ የተለየ አርማ ሊሰጠው ነው። የዓለም ክለቦች ዋንጫ ውድድር አሸናፊ የሚሆነው ክለቡ የተለየ አርማ በማሊያው ላይ እንደሚደረግለት ተገልጿል። አሸናፊው ክለብ ለሚቀጥሉት አራት ዓመታት አዲስ አሸናፊ እስከሚመጣ አርማውን በማሊያው ላይ እንደሚያስቀምጥ ቶክ ስፖርት ዘግቧል። በ32 ክለቦች መካከል በአሜሪካ በሚካሄደው የዓለም ክለቦች ዋንጫ ውድድር ከ11 ቀናት በኋላም ይጀምራል። አሰልጣኝ ሌካርስሌ ውላቸውን አራዝመዋል። የእንግሊዝ ከ21 በታች ብሔራዊ ቡድን አሰልጣኝ ሌካርስሌ በብሔራዊ ቡድኑ ውላቸውን አራዝመዋል። አሰልጣኝ ሌካርስሌ ብሔራዊ ቡድኑን እስከ 2027 የ21 ዓመት በታች የአውሮፓ ቻምፒዮንሺፕ ውድድር መጨረሻ ድረስ እንደሚመሩም ተገልጿል። ውሌም በማራዘሜ ደስተኛ ነኝ። ከወጣቶች ጋር የመስራት እድል ማግኘትና ትልቅ ደረጃ እንዲደርሱ መርዳት ያስደስታል ሲሉ ሌካርስሌ ተናግሯል። አሰልጣኝ ሌካርስሌ የአሰልጣኝ ጋሪ ሳውዝጌትን መልቀቅ ተከትሎ ዋናው የእንግሊዝ ብሔራዊ ቡድን በጊዜ አሰልጣኝነት መምራታቸውም ይታወቃል። ዜና ስፖርት አበቃ። ከስሪ ፊርዶስ አብዱላኪም አብራችሁ ቆየው። መልካም ቀን።